ባለፈው በሰራነው ቪዲዮ ላይ የተለያዩ ጥያቄዎችን ጠይቃችሁን ነበረ። እነዛን ጥያቄዎች አንድ ላይ በማሰባሰብ በዚህ ቪዲዮ ላይ ይዘላችሁ መጥተናል። አብራችሁን አሁን ቀጥታ ወደ ፖይንታችን እንገባለን። ከዛ ፊት ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ ወደ ፖይንታችን እንሄዳለን። ኦኬ እንግዲህ ሁላችንን እንደምናውቀው በአዋጅ የተቋቋሙ ሁለት የጡረታ ፈንዶች እንዳሉ እናውቃለን። የመጀመሪያው የሲቪል መንግስታዊ አገልግሎት ጡረታ ፈንድ ይባላል። ሁለተኛው ደግሞ የወታደራዊና የፖሊስ አገልግሎት ጡረታ ፈንድ ይባላል ማለት ነው። የመጀመሪያው የሲቪል መንግስታዊ አገልግሎት የጡረታ ፈንድ መዋጮውን ስንመለከት፣ ለሲቪል መንግስታዊ አገልግሎት ጡረታ ፈንድ በመንግስት ሰራተኛው ደሞዝ ላይ ተመስርቶ የሚደረገው መዋጮው በመንግስት መስሪያ ቤቱ 11 ፐርሰንት ይሆናል። በመንግስት ሰራተኛው ደግሞ 7 ፐርሰንት። እንግዲህ ይሄን ብዙዎቻችሁ የከፈላችሁ የመጣችሁት ነው። ያው ጀነራል የሆነ ሀሳብ ለማቅረብ ብቻ ብዬ ነው ያቀረብኩት ማለት ነው። እንግዲህ ይሄ ካልኩሌት ሲደረግ በመንግስት ሰራተኛው ደሞዝ ላይ ተመስርቶ ነው። እንግዲህ ቤዚክ ሳለሪው ላይ በመመስረት ካልኩሌት እናደርጋለን ማለት ነው። ሁለተኛው የወታደራዊ እና የፖሊስ አገልግሎት ጡረታ ፈንድ መዋጮ ነው። እንግዲህ ይህን ስንመለከት ለወታደራዊና ለፖሊስ አገልግሎት ጡረታ ፈንድ በመንግስት ሰራተኛው ደሞዝ ላይ ተመስርቶ የሚደረገው መዋጮው በመንግስት መስሪያ ቤቱ 33 ፐርሰንት ይሆናል። በመንግስት ሰራተኛው ደግሞ ልክ እንደ ከለንዳየ ነው 7 ፐርሰንት ይሆናል ማለት ነው። ስለዚህ ልዩነቱ በመስሪያ ቤቱ ብቻ ነው የሚሆነው ማለት ሰራተኛው 77 ፐርሰንት ብቻ ነው የሚከፍለው ማለት ነው። መስሪያ ቤቱ ደግሞ የወታደራና የፖሊስ አገልግሎት ከሆነ 33 ፐርሰንት የሲቪል መንግስታዊ አገልግሎት የጡረታ አገልግሎት ከሆነ ደግሞ 11 ፐርሰንት ይሆናል መስሪያ ቤቱ የሚከፍለው ማለት ነው። በሰራተኞች ጡረታ አዋጅ ላይ የፈንድ አስተዳደር ቦርዱ ከጡረታ መዋጮ የተገኘውን ገንዘብ፣ ከላይ የሚሰበሰቡን ገንዘብ ማለት ነው፣ አስተማማኝ በሆነና ትርፍ በሚያስገኝ ኢንቨስትመንት ላይ ማዋል እንዲችል ስልጣን ተሰጥቶታል ማለት ነው። ሆኖም እነዚህ ሁለቱ አስተዳደሮች ተጠሪነታቸው ቀጥታ ለብሔራዊ ባንክ ይሆናል ማለት ነው። ኦኬ፣ ከዚህ በመቀጠል ደግሞ የጡረታ አበል አይነቶችን እናያለን። እንግዲህ በዋናነት ሶስት የጡረታ አበል አይነቶች አሉ። የመጀመሪያው የአገልግሎት ጡረታ አበል ይባላል። ሁለተኛው የጤና ጉለት ጡረታ አበል ይባላል። ሶስተኛ ደግሞ የጉዳት ጡረታ አበል ይባላል። እያንዳንዱን ስናየው የመጀመሪያው የአገልግሎት ጡረታ አበል የሚታሰበው በአገልግሎት ሰጪው ማለትም በሰራተኛው እድሜና የአገልግሎት ዘመን ታስቦ ነው። ይህም ደግሞ ሲታሰብ ቢያንስ አስር ዓመት ያገለገለ የመንግስት ሰራተኛ ማለትም በግልም ሊሆን ይችላል በመንግስት መስሪያ ቤት ላይ አስር ዓመት ያገለገለ የመንግስት ሰራተኛ የጡረታ መውጫ ዕድሜ ውስጥ በመድረሱ ከስራ ሲሰናበት የአገልግሎት ጡረታ አበል እስከ ዕድሜ ልኩ ይከፍለዋል ማለት ነው። ሁለተኛ ደግሞ ቢያንስ ሀያ አምስት ዓመት ያገለገለ የመንግስት ሰራተኛ በራሱ ፈቃድ አገልግሎት ካቋረጠ የጡረታ መውጫ ዕድሜው ሊደርስ አምስት ዓመት ከሚቀረው ጊዜ ጀምሮ እስከ ዕድሜ ልኩ የአገልግሎት ጡረታ አበል ይከፈለዋል ማለት ነው። እንግዲህ የመጀመሪያው ኖርማሊ በተቀመጠለት የአገልግሎት ጣሪያ በዛ መሰረት ይሆናል። ሁለተኛው ደግሞ ሀያ አምስት ዓመት ካገለገለ በሃምሳ አምስት ዓመቱ ጡረታውን አስከብሮ ይህን የአገልግሎት ጡረታ አበል ማስጀመር ይችላል ማለት ነው። ይሄ የአገልግሎት ጡረታ አበል ጋር ተያይዞ ያለን ነገር ነው። ይሄን ሰፋር ገን በኋላ እንመለስበታለን። ወደ ሁለተኛው ፖይንት እንሄዳለን። ሁለተኛው የጤና ጉለት ጡረታ አበል የሚባለውን ይሄ የሚታሰበው ቢያንስ አስር ዓመት ያገለገለ የመንግስት ሰራተኛ በጤና ጉለት ምክንያት ደሞዝ የሚያስገኝ ማናቸውንም ስራ መስራት የማይችል በመሆኑ ከስራ ሲሰናበት እንግዲህ ይሄ መስራት አለመቻሉን በሕክምና ቦርዱ መረጋገጥ አለበት ማለት ነው። ስለዚህ ከስራው ሲሰናበት የጤና ጉለት ጡረታ አበል እስከ ዕድሜ ልኩ ይከፈለዋል ማለት ነው። ሌላኛው ደግሞ ከሹመት ጋር ተያይዘው ደግሞ ቢያንስ አንድ አንድ ሙሉ የምርጫ ዘመን ያገለገለ ከፍተኛ የመንግስት ኃላፊ ወይም የምክር ቤት አባል በጤና ጉለት ምክንያት ከኃላፊነት ከተነሳ የጤና ጉለት የጡረታ አበል እስከ ዕድሜ ልኩ ይከፈለዋል ማለት ነው። እንግዲህ ይሄ ከሕክምና ቦርዱ የተረጋገጠ ደብዳቤ ከያዘ ነው ማለት ነው። ሌላኛው ደግሞ የምናየው የጉዳት ጡረታ አበል ነው። ይህ አበል ደግሞ በሰራተኛው መደበኛ ስራውን በሚሰራበት ጊዜ ጉዳት ሲደርስበት ማለትም ስራ እየሰራ ጉዳት ሲደርስበት ደሞዝ የሚያስገኝ ስራ መስራት አለመቻሉን በህክምና ቦርድ ተረጋግጦ የሚታሰብበት የጡረታ አበል ነው ማለት ነው። ኦኬ፣ ከዚህ በመቀጠል ደግሞ አይነቶችን በዚህ መልኩ ካየን ስለ አገልግሎት ዘመን አቆጣጠር እናያለን ማለት ነው። እንግዲህ የአገልግሎት ዘመን የሚቆጠረው በሙሉ ዓመታት በወራትና በቀናት ታስቡ ነው እንግዲህ የአገልግሎት ዘመን የሚቆጠር ይሆናል ማለት ነው። ከዚህ ጋር ተያይዞ ደግሞ ለመንግስት ሰራተኞች የሚታሰቡ የአገልግሎት አይነቶችን እናያለን ማለት ነው። የሚታሰቡ አገልግሎቶችን ማለት ነው። ወደ ስምንት የሚጠጉ ፖይንቶች አሉ አዋጁ ላይ የተቀመጡትን ማለት ነው። እነሱን ሰምራይዝ አድርገን እናቀርባለን ማለት ነው። አንደኛ ከጡረታ መውጫ እድሜ በኋላ አገልግሎቱ በህግ መሰረት ተራዝሞለት በስራ ላይ እንዲቆይ የተደረገበት ጊዜ ካለ ይሄ ወደ አገልግሎት ዘመን ይታሰብለታል ማለት ነው። ሁለተኛ የጡረታ መውጫ እድሜው በመድረሱ አበል ከተወሰነበት በኋላ በመንግስት ውሳኔ ወደ ስራ ተመልሶ አገልግሎት የሰጠበት ጊዜ ካለ ይሄም ይታሰብለታል ማለት ነው ለሰራተኛው። ሌላኛው ደግሞ ሶስተኛው የደሞዝ ክፍያ ሳይቋረጥ በማናቸውም ምክንያት አገልግሎት ተቋርጦ የቆየበት ጊዜ ካለ ይሄ ይታሰብለታል ማለት ነው። ይህም ማለት ሰራተኛው በማናቸውም ጊዜ ደሞዝ ሳይቋረጥበት፣ ነገር ግን በትምህርት ሊሆን ይችላል፣ በወሊድ በህመም እንዲሁም በተለያዩ ምክንያቶች አገልግሎት የተቋረጠበት ጊዜ ይሄ በአገልግሎት ዘመን ይታሰብለታል ማለት ነው። ስለዚህ ደሞዝ እየተከፈለው አገልግሎት ግን ተቋርጦ የቆየበት ጊዜ ካለ ያ ጊዜ ይታሰብለታል ማለት ነው። አራተኛው በየወሩ ደሞዝ እየተከፈለው ሙሉ ጊዜውን በማናቸውም የመንግስት አካል ወይም በሰራተኛው ማህበር በተመራጭነት አገልግሎት የሰጠበት ጊዜ ካለ ይህም ይታሰብለታል ማለት ነው። አምስተኛ በመንግስት መስሪያ ቤት በጊዜያዊነት አገልግሎት የሰጠበት ጊዜ ካለ ይህም ይታሰብለታል ማለት ነው። ስድስተኛ በመንግስት ትዕዛዝ መንግስት ከ50 ፐርሰንት በታች የካፒታል ድርሻ በያዘበት ድርጅት በማገልገል ያሳለፈው ጊዜ ካለ ይሄም ለሰራተኛው የአገልግሎት ዘመን ይታሰብለታል ማለት ነው። ሰባተኛ በመንግስት ውሳኔ በአለም አቀፍ ድርጅት በማገልገል ያሳለፈው ጊዜ ካለ ይህም ይታሰብለታል ማለት ነው። ስምንተኛ የጡረታ መውጫ እድሜ በኋላ ከጡረታ መውጫ እድሜ በኋላ በምክር ቤት አባልነት አገልግሎት የሰጠበት ጊዜ ካለ ይሄም ይታሰብለታል። እንግዲህ ጡረታ ከወጣ በኋላ በምክር ቤት አባልነት አገልግሎት የሰጠ ካለ ያም ጊዜ ይታሰብለታል ማለት ነው። እንግዲህ ይህን ያህል ካልን የጡረታ መውጫ እድሜ ጋር ተያይዞ ያሉ ነገሮችንም እናያለን ማለት ነው። የጡረታ መውጫ ዕድሜ የመንግስት ሰራተኛው ለመጀመሪያ ጊዜ ሲቀጠር በቅድሚያ የመዘገበውን የልደት ዘመን መሰረት በማድረግ አንደኛ፣ ለመከላከያ ሰራዊት አባላት በሰራዊቱ መተዳደሪያ ህግ በሚወሰን እድሜ ይሆናል ማለት ነው። እንግዲህ ይሄ ከሲቪል ጋር አይገናኝም ማለት ነው። እራሱ መተዳደሪያ ህግ ስላለው ሰራዊቱ በዛ በሚወሰን እድሜ ልክ እድሜ መሰረት ይሆናል ማለት ነው። ሁለተኛ ለፖሊስ አባላት እንዲሁም በፖሊስ መተዳደሪያ ህግ በሚወሰን እድሜ ይሆናል ማለት ነው። ሶስተኛ ደግሞ ለሌሎች የመንግስት ሰራተኞች ስልሳ ዓመት ይሆናል። ያው እንደምናውቀው ማለት ነው። ስልሳ አመት ይሆናል ማለት ነው። ልዩነቱ የመከላከያ ሰራዊት ከሆነ መተዳደሪያ ህጓቸው በሚወስነው እድሜ መሰረት ይሆናል። ፖሊስ ከሆነ ደግሞ ያው እነሱ በሚያወጡት መተዳደሪያ ህግ በሚወሰን እድሜ የጡረታ መውጫ ይሆናል ማለት ነው። ኦኬ እንግዲህ እዚህ ጋር እንድትይዙ የሚፈለገው የልደት ዘመን በምንም አይነት ምክንያት መቀየር አይችልም ማለት ነው። እንግዲህ ቀድመን የመዘገብነው ነው ያስመዘገብነው የልደት ዘመን ዶክመንቱ በትክክል መኖር አለበት ማለት ነው። ያ በምንም አይነት ምክንያት በኋላ እንቀይር ብንል አንችልም ማለት ነው። ስለዚህ የልደት ዘመን በምንም አይነት ምክንያት መቀየር አይችልም ማለት ነው። ኦኬ ከዚህ ጋር ተያይዘው ደግሞ የሚኒስትሮች ምክር ቤት አስተዳደሩ በሚያቀርብለት ጥናት መሰረት በከባድ ወይም ለጤንነትና ለሕይወት አስጊ በሆኑ የስራ መስኮች ላይ ለተሰማራ የመንግስት ሰራተኞች ከ60 ዓመት ያነሰ የጡረታ መውጫ ዕድሜ ሊወሰን ይችላል ማለት ነው። ይሄ በስፔሻል ኬዝ ማለት ነው። ስለዚህ ይሄን በዚህ መልኩ እናያለን ማለት ነው። ኦኬ አሁን ቀጥታ ወደ አገልግሎት ጡረታ አበል መጠን ይሄን እንዴት አስልተን እንደምናመጣ እሱን እናያለን ማለት ነው። እንግዲህ እንደምናውቀው በአዋጁ ላይ እንደተቀመጠው ለማንኛውም አስር ዓመት ላገለገለ የመንግስት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገላባቸው ሶስት ዓመት ውስጥ ይከፈለው የነበረው አማካይ ደሞዝ ሰላሳ በመቶ ሆኖ ከአስር ዓመት በኋላ ለፈጸመው ለእያንዳንዱ ዓመት አገልግሎት አንደኛ፣ የመከላከያ ሰራዊት ወይም የፖሊስ አባል ላልሆነ የመንግስት ሰራተኛ አንድ ነጥብ ሁለት አምስት በመቶ ሆኖ ይሰላለታል ማለት ነው። ሁለተኛ፣ ለመከላከያ ሰራዊት ወይም ለፖሊስ አባል አንድ ነጥብ ስድስት አምስት በመቶ ተጨምሮ ይታሰብለታል ማለት ነው። ለምሳሌ እስቲ በምሳሌ እኒ ና እንግዲህ አሁን እዚህ ላይ ምሳሌውን የምነግራችሁ እኔ የመከላከያ ሰራዊትና የፖሊስ አባት ላለሆነ የመንግስት ሰራተኛ ነው። ያው አሰራሩ ተመሳሳይ ስለሚሆን ፐርሰንቱ ብቻ ነው ዲፍረንስ የሚያመጣው አንድ ነጥብ ስድስት አምስት በመቶ አድርጎ መስራት ነው አሁን በማሳያችሁ መንገድ ማለት ነው። ስለዚህ ጊዜ ለመጠቀም በመጀመሪያው መንገድ አሳያቸዋለሁ። የመጀመሪያውን እናያለን። ለምሳሌ አንድ ሰራተኛ ጡረታ ከመውጣቱ ሶስት አመት በፊት የሚከፈለው የነበረው ደሞዝ እንዲህ ቢሆን ለምሳሌ ለ16 ወራት 10 ሺህ ቢከፈለው ለ11 ወራት 15 ሺህ ለዘጠኝ ወራት ደግሞ ሀያ ሺህ ቢሆን አጠቃላይ የ3 ዓመት ማለትም የሰላሳ ስድስት ወራትን ስናሰላው እንግዲህ ይህን ለሰላሳ ስድስት ወራት ማለት ከወጣ በኋላ 3 ዓመት ወደኋላ ተመልሰን ስንቆጥረው የምናገኘው የወራት ብዛት ሰላሳ ስድስት ይሆናል እሱን ከፋፍዬ ነው ለምሳሌ ያህል ያቀረብኩላችሁ ማለት ነው። ስለዚህ ይህን ስናሰላው አስር ሺህ የመጀመሪያው ለምሳሌ አስር ሺህ ለ16 ወራት ቢከፈሉ፣ ይህም ብናበዛው አስር ሺህ ሲባል አስራ ስድስት ሺህ ይሆናል ማለት ነው። 15000 ሲባዛ 1165000 ይሆናል ማለት ነው። 20000 ሲባዛ 980000 ይሆናል ማለት ነው። እንግዲህ የ36 ወራትን አጠቃላይ ድምሩን ስናሰላው 3601000 ብር ይሆናል ማለት ነው። እንግዲህ አማካይ ደሞዙን ለማስላት ድምሩን ለ36 ወራት እናካፍላለን ማለት ነው በቀላሉ አማካዩን ለማግኘት ማለት ነው። ስለዚህ ሦስት መቶ ስልሳ አንድ ሺህ ሲካፈል ለሰላሳ ስድስት ስናደርግ 1 10 27 ብር ከ78 ሳንቲ ይመጣ ነው ማለት ነው። እንግዲህ ይህ ሰራተኛው ጡረታ ከወጣበት ወደኋላ ሶስት አመታትን ማለትም የ36 ወራትን አማካይ ክፍያ ስናሰላው ማለት ነው። ስለዚህ አሁን ለምሳሌ ሰራተኛው አጠቃላይ 36 አመት ቢያገለግል የሰራተኛውን አማካይ ለማስላት ከፈለግን በአዋጁ ላይ እንደተቀመጠው ለመጀመሪያው አስር ዓመት ሠላሳ ፐርሰንት ቀጥታ ይወሰድለታል። ለቀሪው አመት ማለትም አስር ዓመት ስንቀንስ አሁን ሠላሳ ስድስት ዓመት ካገለገለ 36 ሲቀንስ አስር 26 ይሆናል ይሄን የመከላከያ ሰራዊት ወይም የፖሊስ አባል ላልሆነ የመንግስት ሰራተኛ ከሆነ ይህን በአንድ ነጥብ ሁለት አምስት እናባዛለን ማለት ነው። ግን ለመከላከያ ሰራዊትና ለፖሊስ አባል ከሆነ ደግሞ አንድ ነጥብ ስድስት አምስት በመቶ ሆኖ ይሰላም። ስለዚህ ዲፍረንሱ እዚህ ጋ ብቻ ነው። ይህን እራሳችሁ ትሰራላችሁ ማለት ነው። እኛ አሁን በአንድ ነጥብ ሁለት አምስት እናባዛና እንቀጥላለን። ስለዚህ የቀሪው 26 ሲባዛ 125 ፐርሰንት ስናበዛው 32.5 ፐርሰንት ይሆናል ማለት ነው። ድምሩን ስናሰራው ደግሞ የመጀመሪያው 10 ዓመት 30 ፐርሰንት፣ ቀሪው 26 ዓመት 32.5 ፐርሰንት ይሆናል። ሁለቱንም አንድ ላይ ስንደምር ፐርሰንት ይሆናል ማለት። ስለዚህ አሁን ከላይ ያገኘነው አማካይ ደግሞ በዚህ ፐርሰንት ቀጥታ ማባዛት ነው ማለት ነው። ስለዚህ ከላይ ያገኘነው አማካይ ደግሞ የስድስት ወራት አማካይ ደግሞ 10278 ነበር ያገኘ ነው። ይህን በ62.5% እናበዛለን ማለት ነው ለማግኘት ማለት ነው። ስለዚህ ስናባዛው 6 267 ብር ከ36 ሳንቲም ይመጣል መሰለኝ። እዚህ በዚህ መልኩ እናሰላል ማለት ነው። ይህ ማለት የሰራተኛው የአገልግሎት ጡረታ አበል ማለት ነው። ግን እዚህ ጋር እንደ አንድ ፖይንት ትልቅ ፖይንት መያዝ ያለባቸው ይህን ስታሰሉ ይህ ስናሰለው በአዋጅ ላይ እንደተቀመጠው የሰራተኛው የሶስት አመት አማካይ ደሞዝ ሲሰላ እንግዲህ ከሰባ ፐርሰንት በላይ መሆን የለበትም። ይሄ በአዋጁ ላይ በግልጽ ተቀምጦ እናገኛለን። ፐርሰንቱ ሲሰራ አሁን ቅድም የሰራ ነው እኛ 625 ፐርሰንት ነበር የመጣው ይሄ ፐርሰንት ከሰባ 7 ፐርሰንት በላይ መሆን የለበትም ማለት ነው። ለምሳሌ አሁን አንድ ምሳሌ ሌላ ብንመለከት አንድ ሰራተኛውን ለአርባስድስት ዓመታት ቢያገለግል በአንድ መስሪያ ቤት ወይም ደግሞ በተለያዩ መስሪያ ቤቶች ላይ ሊሆን ይችላል ቶታሊ አርባስድስት አመት ቢያገለግል አማካይ የሶስት ዓመት አሁን ጡረታ ከወጣ በኋላ ወደኋላ ስንመልከ የሶስት ዓመቱ ደሞዝ አማካዩ አስር ሺህ ሀያ ሰባት ብር ቢሆን ምሳሌ ነው። ይሄን ያህል ብር ቢሆን ለመጀመሪያው 10 ዓመት 30 ፐርሰንት፣ ከ10 ዓመት በኋላ ላለው ደግሞ እንቀንሳለን 10ሩን ዓመት 46 ሲቀነስ 10 36 ፐርሰንት ይሆናል። ይሄን የመከላከያ ሰራዊት ወይም ደግሞ የፖሊስ አባል ላለሆነ የመንግስት ሰራተኛ ከሆነ ከላይ እንዳየነው አንድ ነጥብ ሁለት አምስት ፐርሰንት ስለሆነ የሚባዛው በአንድ ነጥብ ሁለት አምስት እናበዛለን ማለት ነው። ስናበዛው 45 ፐርሰንት ይመጣል ማለት ነው። እንግዲህ ቶታሉን ስንመለከት ደግሞ ሁለቱን አንድ ላይ ስንደምር የመጀመሪያው 10 ዓመት 30 ፐርሰንት፣ ቀጣዩ 36 ዓመት ደግሞ 45 ፐርሰንት ይሆናል ማለት ነው። አንድ ላይ ስንደምር 75 ፐርሰንት ይሆናል ማለት ነው። እንግዲህ አሁን እዚህ ላይ ስንመለከት የሶስት ዓመት አማካይ ደግሞ እስከ 70 ፐርሰንት በልጠዋል ማለት ነው። ስለዚህ ይሄን ቀጥታ ወስደን ማባዛት የለብንም ማለት ነው። ምክንያቱም አዋጁ ላይ እንደተቀመጠው ከሰባ ፐርሰንት በላይ መሆን ስለሌለበት በሰባ ፐርሰንት ብቻ እናበዛለን ማለት ነው። ማክሲመሙ ሰባ ፐርሰንት ነው መሆን ያለበት። ስለዚህ አማካይ ቀድም ካልኩሌት አርገን ያገኘነውን ደሞዝ በሰባ ፐርሰንት ብቻ እናበዛለን ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ቀጥታ በሰባ አምስት ፐርሰንት ወይም ደግሞ ባገኘነው ከሰባ ፐርሰንት በላይ በሆነው ፐርሰንት ማባዛት አንችልም ማለት ነው። ስለዚህ በሰባ ፐርሰንት ብቻ እናበዛለን ለምሳሌ 1027ን በ7 ፐርሰንት ስናበዛው 7 18 ብር ከዘጠና ሳንቲም ይመጣል ማለት ነው። ስለዚህ በዚህ መልኩ በቀላሉ የአገልግሎት ጡረታ አበልን ማስላት እንችላለን ማለት ነው። ስለዚህ አይ ቲንክ ግልጽ በሆነ መንገድ ያቀረብኩ ይመስለኛል። ስለዚህ በዚህ መልኩ የራሳችሁን ካልኩሌት አድርጋችሁ ምን ያህል እንደሚከፈላችሁ ኔት በዚህ መልኩ ማወቅ ትችላላችሁ ማለት ነው። ኦኬ አሁን ወደ መጨረሻዎቹ ሁለቱ ሀሳቦች እንሄዳለን። ቤተሰቦቻችን የጠየቃችሁን አላችሁ፣ ስለ ተተኪዎች ጡረታ አበል ከዚህ ጋር ተያይዞ የጠየቃችሁን ስላላችሁ ይህን ሀሳብ እናወራለን ማለት ነው። እንግዲህ ስለ ተተኪዎች ጡረታ አበል ስናነሳ በአዋጁ ላይ እንደተቀመጠው ማንኛውም መንግስት ሰራተኛ አንድ የአገልግሎት ወይም የጤና ጉልት ወይም ደግሞ የጉዳት ጡረታ አበል በመክፈል ላይ ያለ ወይም ቢያንስ አስር ዓመት አገልግሎ በስራ ላይ እያለ ወይም በስራ ላይ በደረሰበት ጉዳት ምክንያት ሕይወቱ ካለፈ ለተተኪዎች የጡረታ አበል ይከፈላል ማለት ነው። እንግዲህ የሟች ተተኪዎች የሚባሉትን ስንመለከት አንደኛ ሚስት ወይም ባል ያው ቀጥታ የሟች ተተኪ መሆን ይችላሉ ማለት ነው። ሁለተኛ ከ18 ዓመት በታች የሆኑ ልጆች ወይም የአካል ጉዳተኛ ወይም ደግሞ የአእምሮ በሽተኛ ልጅ ሲሆን እድሜው ከሀያ አንድ ዓመት በታች የሆነ ይሄም የሟች ተተኪ መሆን ይችላል ማለት ነው። ሶስተኛ ልጃቸው ህይወቱ ከማለፉ በፊት ሙሉ በሙሉ ወይም በአብዛኛው በሟች ድጋፍ ይተዳደሩ የነበሩ ወላጆች ካሉ እነሱ ለወላጆችም የሟች ተተኪ የመሆን መብት አላቸው ማለት ነው። እንግዲህ ይህን ተንተና አድርገን ስናየው የመጀመሪያው የሟች ሚስት ወይም ባል ጡረታ አበል ከዚህ ጋር ተያይዘው ያለውን ነገር ስናነሳ አንደኛ ለሟች ሚስት ወይም ባል የሚከፈለው የጡረታ አበል ሟች ያገኝ ወይም ደግሞ ሊያገኝ ይችል የነበረው የጡረታ አበል 50 በመቶ ይሆናል ማለት ነው። ሁለተኛ የሟች ሚስት ወይም ባል የጡረታ አበል ተወስኖ በመቀበል ላይ እያለ ወይም እያለች ጋብቻ ከፈጸመች ወይም ከፈጸመ አንደኛ ሚስት እድሜዋ ከ45 ዓመት በታች ከሆነ ወይም በዓል ዕድሜው ከ ሃምሳ ዓመት በታች ከሆነ ብቻ ከተፈጸመበት ቀን ቀጥሎ ካለው ወር ጀምሮ በመክፈል ላይ ያለው የጡረታ አበል ይቋረጣል ማለት ነው። ሶስተኛ የለሟች ሚስት ወይም በዓል ከአንድ በላይ የጡረታ አበል የሚከፈልበት ሁኔታ ሲያጋጥም፣ እንግዲህ ከአንድ በላይ የጡረታ የሚከፈልበት ሁኔታ ካለ አንዱና የሚበልጠውን ማለትም ከፍተኛው ብቻ ይከፈለዋል ማለት ነው እዚህ ይህን በዚህ መልኩ እንይዛለን ማለት ነው። ሌላኛው ደግሞ የሟች ልጅ ጡረታ አበል ከዚህ ጋር ተያይዞ ደግሞ ለሟች ልጅ የሚከፈለው የጡረታ አበል ሟች ያገኝ ወይም ሊያገኝ ይችል የነበረው የጡረታ አበል ሃያ በመቶ ይሆናል ማለት ነው። እንግዲህ በዚህ መልኩ ማስላት እንችላለን ማለት ነው። ሁለተኛ ሁለቱም ወላጆች ለሞቱበት ልጅ የሚከፈለው የጡረታ አበል ሰላሳ በመቶ ይሆናል ማለት ነው። ሁለቱ ከሞቱበት 30 በመቶ ይሆናል ማለት ነው። ኦኬ። ሌላኛው ደግሞ የወላጆች ጡረታ አበል ጋር ተያይዞ ሶስተኛውን ያነሳ ነው ሀሳብ። ይሄ ለሟች ወላጆች ለእያንዳንዳቸው የሚከፈለው የጡረታ አበል ሟች ያገኝ ወይም ደግሞ ሊያገኝ ይችል የነበረው የጡረታ አበል 15 በመቶ ይሆናል ማለት ነው። ሆኖም ከወላጆች ሌላ ተተኪ ከሌለ 20 በመቶ ይሆናል ማለት እንግዲህ፣ ሌላ ከሌለ ሀያ በመቶ ሆኖ ይታሰባል ማለት። አሁን ደግሞ ወደ መጨረሻው ሀሳባችን እንሄዳለን። ይሄም የጡረታ አበል አከፋፈልና የመክፈያ ጊዜ ከዚህ ጋር ተያይዞ ይሄንም ጥያቄ የጠየቃችሁን አላችሁ። ስለዚህም አንዳንድ ሀሳቦችን እናነሳለን፣ አዋጁ ላይ በመመስረት ማለት ነው። አንደኛ የጡረታ አበል የሚከፈለው ያው እንደምናውቀው በየወሩ ነው የሚከፈለው። እድሜ ሲደርስ ከዛ ጀምሮ በየወሩ መከፈል ይጀምራል ማለት ነው። የጡረታ ሁለተኛ የአገልግሎት ጡረታ አበል መታሰብ የሚጀምረው የመንግስት ሰራተኛው በዕድሜ ለጡረታ ብቁ ከሆነበት ቀጥሎ ካለው ወር መጀመሪያ ቀን አንስቶ መከፈል ይጀምራል ማለት ነው። እዚህ መልኩ ይከፈላል። ሌላኛውም ደግሞ የጤና ጉለት ጡረታ አበል መታሰብ የሚጀምረው የመንግስት ሰራተኛው በጤና ጉለት ምክንያት መስራት የማይችል መሆኑ በሕክምና ቦርድ ከተረጋገጠበት ቀጥሎ ካለው ወር የመጀመሪያ ቀን አንስቶ መከፈል ይጀምራል ማለት ነው። አራተኛው የጉዳት ጡረታ አበል መታሰብ የሚጀምረው የመንግስት ሰራተኛው በጉዳት ምክንያት መስራት የማይችል መሆኑ በሕክምና ቦርድ ከተረጋገጠበት ቀጥሎ ካለው ወር የመጀመሪያው ቀን አንስቶ መከፈል ይጀምራል ማለት ነው። አምስተኛው የተተኪዎች ጡረታ አበል መታሰብ የሚጀምረው እንግዲህ ባለመብቱ ህይወቱ ካለፈበት ቀጥሎ ካለው ወር መጀመሪያ ቀን አንስቶ መከፈል ይጀምራል ማለት ነው። ስለዚህ እነዚህ አምስቱም ፖይንቶች በዚህ መልኩ እናያለን ማለት ነው የጡረታ አበል አከፋፈልና ከመክፈያ ጊዜ ጋር ተያይዞ ያሉ ሀሳቦች ናቸው። እንግዲህ ቀጥታ አዋጁ ላይ ተቀምጦ ያሉ ሀሳቦች ናቸው ማለት ነው። ስለዚህ በዚህ መልኩ ተረዱን ማለት ነው። ቤተሰቦቻችን አሁንም ጥያቄ የሆነባችሁ ወይም ደግሞ የሚሆንባችሁ ነገር ካለ በግልጽ ኮሜንት ላይ አስቀምጡልን፣ በቅንነት አስቀምጡልን። እኛም ደግሞ በተቻለ መጠን ትክክለኛ መረጃዎችን በማጣራት ለእናንተ ለማቅረብ አንቦዝንም ማለት ነው። እዚህ በዚህ መልኩ የዛሬውን ትምህርት እናያለን ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ እንደዚህ አይነት ወሳኝ ትምህርቶችን በየጊዜው ስለምናቀርብ ተጠቃሚ ሁኑ እንላለን።